የኢትዮጵያ የወጪ ንግድ ወደ 3.6 ቢሊዮን ዶላር ደርሷል። ይህ ቁጥር ግን ገና ማደግ የሚችልና ብዙ ሥራ እንደሚጠይቅ የሚያሳይ ነው። የወጪ ንግዱ በሚፈለገው ልክ እንዳያድግና ማነቆ ከሆኑ ችግሮች መካከል ደግሞ የሎጂስቲክስ አቅም አንዱ ነው። የኢትዮጵያ ኤክስፖርት በተለይ ከቡና ጋር በተያያዘ ከሌላ አገር ጋር መወዳደር ያቃትን አንደኛ ሎጂስቲክ ችግር ነው። ሁልጊዜ ብዎቻችን ይህን ነው የሚያነሱት። ሎጂስቲክ ኢትዮጵያ ውስጥ በጣም ፈጣን አይደለም። ቅድም እንደተባለው እየተጓተትን በመኪና በተለያየ መልኩ እስከ ጅቡቲ ድረስ ሄዶ መርከብ ላይ እስክፈስ ድረስ ቡና ይቆያል። የሎጂስቲክስ አቅምን በማሳደግ የወጪ ንግድ መጠንን ለመጨመር የተለያዩ ማሻሻያዎች እየተደረጉ ሲሆን በጅቡቲ ባቡር አክሲዮን ማህበር የተደረገው ማሻሻያም ተጠቃሽ ነው። የሎጂስቲክስ ዋጋውን ለመቀነስ እና የዓለም አቀፍ ገበያ ላይ ተወዳዳሪነታችሁን ለመጨመር በርካታ በሴክተሩ በርካታ ሪፎርሞች ተካሂደዋል። ከነዚህ መሃል አንዱ የባቡር ትራንስፖርትን በብዛትም በጥራትም ማቅረብ ነው። በርካታ እርምጃዎች ተወስደዋል። አቅርቦቱም ተሻሽሏል። አገልግሎቱም ተሻሽሏል። የኢትዮ ጅቡቲ ባቡር አክሲዮን ማህበር በተለይ የውጭ ንግዱን ለማሳደግ የተለያዩ ማሻሻያዎችን ያደረገ ሲሆን በትላንትና ዕለት የተቀበለው የመልቲ ሞዳል ትራንስፖርት አገልግሎት ፈቃድ ደግሞ በዘርፉ የተቀላጠፈ አገልግሎት እንዲሰጥ የሚያስችለው እንደሆነ ተገልጿል። ኢትዮ ጅቡቲ ከኢትዮጵያ አንስቶ ጅቡቲ ድረስ ማድረስ የሚለውን ትራንስፖርት ብቻ ሳይሆን ከኤክስፖርተሩ ዌራውስ ጀምሮ የጅቡቲ ባቡር ጣቢያ ወይም ደግሞ ደረቅ ወደቦች ጋር ማድረስን ከዛም በኋላም ደግሞ ጅቡቲ ካደረሰ በኋላ ቬዝሎች ላይ ያለውን ትራንስፖርት ወይም ደግሞ መርከቦች በመርከቦች የሚደረገውን ትራንስፖርት እስከ ኤክስፖርት ፖርት ድረስ ያለውን ስራ እንድንሰራ የሚያግዘን ነው። አክሲዮን ማህበሩ አሁን ላይ የቁም እንስሳትን የተለያዩ ቀላልና ከባድ ተሽከርካሪዎችን፣ ጥራጥሬና የቅባት እህሎች፣ አትክልትና ፍራፍሬዎችን እንዲሁም የተለያዩ ሸቀጦችን ማጓጓዝ የጀመረ ሲሆን የቡና ምርትንም መቶ በመቶ በባቡር ለማጓጓዝ እየሰራ ይገኛል። የመጀመሪያውን ኤክስፖርት ኢትዮ ጅቡቲ ሲጀምር በአራት ኮንቲነር ቡና ነበር የጀመር ነው የነበረው። አሁን ኦልሬዲ በ2024 98 ፐርሰንት የሚሆነውን የቡና ኤክስፖርት በኢትዮ ጅቡቲ ሬልዌን የተደረገው አሁን ደግሞ እንደ ቅድ የያዝ ነው 100 ፐርሰንት የቡና ኤክስፖርት በኢትዮ ጅቡቲ ለማድረግ ነው። ሆኖም ግን በአክሲዮን ማህበሩ አሰራር ላይ እንደ ችግር የሚነሱ ቅሬታዎችም አሉ። የኮንቴነሮች እጥረት፣ የባለሙያዎች ብቃት ማነስ በኤክስፖርት ዘርፉ ከተሰማሩ ባለድርሻ አካላት የቀረቡ መፍትሄ የሚሹ ጉዳዮች ናቸው። አንድ ሳምንት ድረስ ፎርክሊፍት የለም ተብሎ የቆመበት ቡና እናንተው ጋር የቆየበት ሁኔታዎች አሉ። እንደዚህ አይነት ነገሮችን በደንብ ብታዩት ሰራተኞቻችሁንም ለዚህ ደግሞ ዝግጁ ብታደርጉ። ምን ያህል የሰለጠነ የሰው ኃይል አዘጋጅቷል? ወይም ቀድሞ ከነበሩት ፎርዋርደሮች የተሻለ ቅልጥፍና ለመስጠት አዲስ ቴክኖሎጂ ወይም አዲስ እይታና አሰራር ከውጭ አጣርተው አድርገው የኢትዮጵያን ሎጂስቲክ በዚህ መልኩ ኤክስፖርት ላይ ያለውን ችግር ለመቅረፍ ያለው ዝግጅት ምን ይመስላል የሚለው ትንሽ ቢብራራለን ብዬ ጠይቃለሁኝ። ተቋሙ እነዚህን ችግሮች ለመፍታት የተለያዩ ጥረቶችን እያደረገ መሆኑን ያነሳ ሲሆን የኮንቴነር እጥረት ችግርን ለመፍታት በዘርፉ ከሚሰሩ ሌሎች ተቋማት ጋር በቅንጅት እየሰራ እንደሚገኝና በቀጣይ አንድ ወር ውስጥ እንደሚፈታም ሲነገር የባለሙያ ብቃት ችግርንም ለመፍታት የተለያዩ ስልጠናዎችን እየተሰጠ እንደሆነ ተገልጿል። ኢትዮጵያ ውስጥ ሎጂስቲክስ ሎንግ ሂስትሪ ቢኖረውም ኢንተርምስ ኦፍ ኤሽንስ ገና ነን። ስለዚህ ሜሪታይም አርባ መስቀል ልጆች ያሰልጥነዋል ከስተም ክሊራንስ አሰልጥነዋል ኢትዮጵያን ሺፕንግ ላይን አሰልጥናቸዋል ወደ አራት የሚሆኑ ሬጅስታከሮች ኦን ዘ ዌይ ናቸው ያሉት ኢምፖርት እያደረግን ነው ያ ይፈታልናል ብለን እናስባለን ሙሉ በሙሉ አሁን በኢትዮጵያ ውስጥ ወደ አራት የሚሆኑ የፍራይት ስቴሽኖች አሉ እንደ ኢትዮ ጅቡቲ ሬልዌይ ማለት ነው እና በሁሉም የጭነት ጣቢያዎች ላይ የሚሰሩ ማሽነሪዎችን እያስገባ ነው። እንደገና ቆመው የነበሩ ማሽነሪዎችን እንዲሁ ጠግነን ወደ ስራ አስገብተናል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ጭነቶችን በፍጥነት ወደሚፈለግበት ቦታ ለማድረስ ከዚህ ቀደም በደህንነትና በአደጋ ችግር ምክንያት ሲጓዝ የነበረበትን በሰዓት 37 ኪሎ ሜትር ፍጥነት አሁን ችግሩን በመፍታት ወደ 47 ኪሎ ሜትር በሰዓት ያደረሰ ሲሆን በቀጣይ አንድ ዓመት ተኩል ውስጥም ወደ 61 ለማድረስ እየሰራ እንደሚገኝ ተገልጿል። በቅርቡ ያገኘው የቀጥታ የኤሌክትሪክ መስመርም የአገልግሎቱን ጥራት በይበልጥ እንዲያሻሽል እንደሚያደርገው አስታውቋል። እንዶዴና በሞጆ ሳይቶች ላይ እነሱን እንዲሁም ደግሞ በለቡ ላይ ሌድክት የሆነ ላይን እንደሚሰጡን የጋራ ስምምነት ላይ ገብተናል። ያ በፓወር ኢሹ ምክንያት ጭነቱ አገልግሎት ወይም ደግሞ የትራንስፖርት አገልግሎቱን ቆይታ የሚፈጥሩበትን ችግሮች ለመፍታት እንችላለን ብለን ነው። እሱ ሌላ አቅም ይሆነናል ብለን ነው ምናስብ።